ሰላም ሰላም የቻናል የቤተሰቦች፣ ዛሬ በአንድ ጠቃሚ ርዕስ ተመልሰን ተገናኝተናል። እሱም ምንድን ነው? ሁለት ባልና ሚስቶች ወይም ጥንዶች አብረው እየኖሩ በአጋጣሚ የኤች አይ ቪ ምርመራ ሲያደርጉ እሷ ኔጌቲቭ እሱ ፖዘቲቭ፣ ወይም ደግሞ እሷ ፖዘቲቭ እሱ ኔጌቲቭ የሚሆኑበት አጋጣሚ አንዳንድ ጊዜ ይገጥመናል። እንደዚህ አይነት ነገሮች ሲያጋጥሙ ታዲያ እንዴት ነው ማድረግ ያለብን የሚሉትን ነገሮች የማነሳላቸው ይሆናል። በዚህ ጉዳይ ላይ ታዲያ ፖዘቲቭ ውጤት ያለው ወይም ያላት ምን ማድረግ አለበት ወይም ምን ማድረግ አለባት። ሁለተኛ ደግሞ ኔጌቲቭ የሆነው አካልስ፣ ሴቷም ልትሆን ትችላለች፣ ወንዱም ሊሆን ይችላል፣ መድኃኒት ያስፈልገዋል ወይስ አያስፈልገውም? ከጊዜ በኋላ ሊይዘው ይችላል ወይም ደግሞ ሊይዛት ይችላል ወይስ አይችልም? እስካሁን ስላልያዛት ወይም ስላልያዘው ከዚህ በኋላ የመተላለፍ እድል ይኖረዋል ወይስ አይኖረውም የሚሉትን ነገሮች እናነሳለን። እንደዚሁም ደግሞ ብዙ ሰዎች የሚያነሷቸው አንዳንድ ጥያቄዎች አሉ። ይሄ ኔጌቲቭ የሆነው አካል ወይም ሴቷ ልትሆን ትችላለች፣ ወንድም ሊሆን ይችላል ከሌላ ሰው ጋራ ግንኙነት ቢያደርግ ኤች አይ ቪን የማስተላለፍ እድል አለው ወይስ የለውም የሚሉ ጥያቄዎች ብዙ ጊዜ ይጠይቃሉ። እነዚህ ነገሮች በደንብ አድርጌ ዲስከስ ማደርግላቸው ይሆናል። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውንም ደግሞ ላይክ አድርጋችሁ ጀምሩ። እንግዲህ መጀመሪያ እንደነዚህ አይነት ሪዘልት ወይም ውጤት ያላቸውን ጓደኛሞች ወይም ባልና ሚስቶች ኤች አይ ቪ ሴሮ ዲስኮርዳንት እንላቸዋለን። የተለያየ ውጤት ያላቸው አብረው እየኖሩ ያሉ ግንኙነትን እየፈጸሙ ነገር ግን ቫይረሱ እስካሁን ድረስ ሳይተላለፍ ሁለት አይነት ውጤት ይዘው የሚኖሩ ማለት ነው። ስለዚህ ታዲያሁን ፖዘቲቭ ውጤት ያለው አካል ምን ማድረግ አለበት ወይም ምን ማድረግ አለበት የሚለውን ስንመለከት ወዲያውኑ ይህ ቫይረስ በደሟ ውስጥ እንደተገኘ ወይም በደሙ ውስጥ እንደተገኘ ጸረ ኤች አይ ቪ መድኃኒትን መጀመር ግድ ይላል። ምክንያቱም ይህ ጸረ ኤች አይ ቪ መድኃኒት ስራው ምንድን ነው? የቫይረሱን መጠን በጣም በሰውነት ውስጥ ይቀንሰዋል። የቫይረሱ መጠን ወይም ደግሞ ቫይራል ሎድ የሚባለው በሰውነት ውስጥ ቀነሰ ማለት የመተላለፍ እድሉ በጣም እየቀነሰ ስለሚመጣ ነው። ይህም ማለት ቫይረሱ በደሙ ውስጥ ራሱን ኮፒ እያደረገ የመሄድ እድሉ ስለሚቀንስ ማለት ነው። ብዙ ጊዜ ቫይራል ሉድ ሲባል ሰምታችሁ ሊሆን ይችላል። ቫይራል ሉድ ማለት ምን ማለት ነው? ነምበር ኦፍ ኮፒስ ኦፍ ቫይረስ ዊዝ ኢን ብለድ ማለት ነው። ያ ማለት ቫይረሱ ራሱን ኮፒ እያደረገ ነው በደም ውስጥ የሚጨምረው ማለት ነው። ስለዚህ ይሄ ጸረ ኤች አይ ቪ መድኃኒት ወይም ኤአርቲ ድረግስ የምንላቸው ሲወሰዱ ይህ የቫይረሱ ኮፒ መሆን ወይም ራሱን የማባዛት እድሉ ይቀንሳል ማለት ነው። ስለዚህ ኢሚዲየት ሊ መጀመር ምንም ጥያቄ የሌለው ጉዳይ ነው ማለት ነው። ሁለተኛው ደግሞ ኔጌቲቭ ውጤት ያለው አካል ምን ማድረግ አለበት? እሱም ምንም እንኳ በደሙ ውስጥ ባይኖርበትም ወይም በደማ ውስጥ ባይኖርባትም ፕሪ ኤክስፖዠር ፕሮፊላክሲስ የምንላቸው እነዚሁ መድኃኒቶች አሉ ኢሚዲየትሊ መጀመር ይኖሩበታል ወይም ይኖሩባታል ማለት ነው። የእነዚህ የመድኃኒቶች ጥቅም ምንድን ነው? ብዙ ጊዜ ልቅ የሆነ ግብረ ስጋ ግንኙነትን በሚያደርጉበት ሰዓት ቫይረሱ ወደ ሰውነት እንዳይገባ ብሎክ ያደርጋል። ወደ ሰውነት የገቡትንም ቫይረሶች ሪፕሊኬት እንዳያደርጉ ወይም ራሳቸውን እንዳያባዙ እዚያው ያደርጋቸዋል ማለት ነው። ስለዚህ ከተወሰነ ጊዜ በኋላ ራሳቸውን ማባዛት ካልቻሉ እዚያ ውስጥ የገባው ቫይረስ ይሞታል። የመተላለፍ እድሉ በጣም ይቀንሳል ማለት ነው። ለዚህም ነው ፕሬ ኤክስፖዠር ፕሮፊላክሲስ የሚባሉት መድኃኒቶች መጀመሪያ ያለባቸው ማለት ነው። ይህ መድኃኒት ታዲያ ከተጀመረ በኋላ ለስንት ጊዜ ነው መወሰድ ያለበት? የጊዜ ገደብ የለውም ወይ የሚሉ ጥያቄዎች እንደሚፈጠሩባችሁ እርግጠኛ ነኝ። ምክንያቱም ሰውየው ወይም ሴትየዋ በደሙ ውስጥ ወይም በደሙ ውስጥ ቫይረሱ የለም፣ ነገር ግን መድኃኒት ትጀምር እያልኳችሁ ነው። እስከ መቼ የሚለው ነገር ግን መልስ ማግኘት አለበት። ይህም እስከ መቼ ድረስ ነው? አብረው እየኖሩ እስካሉ ድረስ አብረው እየኖሩ ግንኙነት እያደረጉ እስካሉ ድረስ ይህ መድኃኒት መወሰድ አለበት ማለት ነው። አብረው እየኖሩ እስካሉ ድረስ መወሰድ አለበት። ምናልባት አንዳንድ ኤክሴፕሽናል ሁኔታዎች እስካልተፈጠሩ ድረስ ለምሳሌ ለኮንሴፕሽን ፐርፐዝ ወይም ደግሞ ለእርግዝና ተብሎ ልቅ የሆነ ግብረ ስጋ ግንኙነት ማድረግ አስፈላጊ ካልሆነ በስተቀር። ከዚህ በተጨማሪ ማድረግ ያለባቸው አንድ ነገር ምንድን ነው? ኮንዶም መጠቀም ግድ ይሆናል። መድኃኒቱን መውሰድ አንድ ነገር ሆኖ ኮንዶም መጠቀምም ይኖሩባቸዋል እነዚህ ሰዎች ማለት ነው። ምክንያቱም ኮንዶም መጠቀሙ ሁለት አይነት ጥቅሞች አሉት። እንደ ማንኛውም ሰዎች አይደለም እነዚህ የሚታዩት። ምክንያቱም ሌሎች ተላላፊ በሽታዎችም እንደ ኤስቲአይ ወይም ደግሞ ሴክሽዋል ትራንስሚት ዲዚዝ የምንላቸው በግንኙነት የሚተላለፉ በሽታዎችም ስላሉ ከሌሎች ሰዎች ይልቅ እነዚህን ሰዎች የማጥቃት እድላቸው ደግሞ እነዚህ በሽታዎች ከፍተኛ ስለሆነ ኮንዶም መጠቀም ግድ ይሆናል። እንደዚሁም ደግሞ ቫይረሱም እንዳይተላለፍ የማድረግ ጥቅም አለው ማለት ነው። ሌላው ደግሞ ቫይረሱ እስካሁን ድረስ አልተላለፍበትም ወይም ደግሞ አልተላለፍባትም እያልን ነው። ነገር ግን ከዚህ በኋላ የመተላለፍ እድል አለው ወይ የሚለውን ጥያቄ መመለስ አለበት። ኮንዶም መጠቀም ወይም መድኃኒቱ መጀመር አለበት ወይም አለባት ስንልም ይህን ጥያቄ ለመመለስ ነው። መቼ እንደሚተላለፍ አይታወቅም። እስካሁን ድረስ አልተላለፍም ማለት ወደፊት በሚደረጉ ግንኙነቶች አይተላለፍም ማለት አይደለም። መቼ እንደሚተላለፍ ስለማይታወቅ አንድ ቀን በአጋጣሚ ሊተላለፍ ስለሚችል መድኃኒቶቹን መውሰድ ኮንዶም መጠቀም አስፈላጊ ይሆናል። ለዚያም ነው አብረው እየኖሩ ግንኙነቶቹን እየፈጸሙ እስካሉ ድረስ ይህ በደም ውስጥ የሌለበትም አካል መድኃኒቶችን መውሰድ አለበት የምንለው ማለት ነው። ከዚህ በተጨማሪ ደግሞ ክትትሎቹ ምን ይመስላሉ፣ መድኃኒቶቹ እየተወሰዱ በየስንት ጊዜው መታየት አለበት የሚለውንም ነገር ማንሳትና ማየት ግድ ይለናል። እዚህ ጋር ምናልባት መጀመሪያ ጊዜ ከሆነ የታየውና የተገኘበት ይህ ሰው ወይም ይች ሰው ማለት ነው ዛሬ መድኃኒቱን ከጀመረች ወይም ከጀመረ በኋላ የዛሬ አንድ ወር መጥቶ ምርመራ ማድረግ ይኖርበታል። ይህ የምርመራ ውጤት ምናልባት ኔጌቲቭ የሆነው አካል ኔጌቲቭ መሆኑን የሚያሳየን ከሶስት ወር በፊት ያለውን ነው እንጂ በዚህ በባለፉት ሶስት ወራት ውስጥ ያለውን ውጤት ምንጊዜም ቢሆን ኤች አይ ቪ አያሳየንም። ስለዚህ ከአንድ ወር በኋላ ያ ሰው ይመጣል ወይም ትመጣለች፣ መድኃኒቱን እየወሰደ ማለት ነው። አሁንም የኤች አይ ቪ ምርመራ ይደረጋል። ኔጌቲቭ ከሆነ ለቀጣይ ሶስት ወራት ደግሞ እንደዚሁ መድኃኒቱን እየወሰደ ሌላ ቀጠሮ ይሰጠዋል ማለት ነው። ፖዚቲቭ ከሆነስ የሚለው ነገር ከመጣባችሁ ዛሬ ወር ላይ ግን በቀጠሮ መጥቶ ወይም መጣ ኤች አይ ቪ ምርመራ ሲደረግ ፖዚቲቭ ከሆነስ ካላችሁ እንደ ማንኛውም ወይም ደግሞ ያ ጓደኛ ወይም ጓደኛዋ የጀመረችውን መድኃኒት እንዲጀምር ነው የሚደረገው። ኔጌቲቭ ከሆነ ግን ጀምሮት የነበረውን መድኃኒት ይቀጥላል፣ በየሶስት ወሩ ይታያል ማለት ነው። ሌላው ደግሞ እዚጋ ማወቅ ያለባችሁ የተሳሳተ ግንዛቤ በሰዎች ዘንድ የማየውና ብዙ ጊዜ የሚጠየቅ ጥያቄ ምንድን ነው? ይሄ ኔጌቲቭ ሪዘልት ያለው ሰው ወይም ኔጌቲቭ የሆነ ኤች አይ ቪ ውጤት ያለው ወይም ደግሞ ያላት ሴትዮ ኤች አይ ቪ ፖዘቲቭ ከሆነ ሰው ጋራ ግንኙነትን እየፈጸመ እስካለ ድረስ የእሱ ውጤት ኔጌቲቭ ቢሆንም ከሌላ ሰው ጋራ ግንኙነት ቢፈጽም ሊያስተላልፍ ይችላል ወይም ደግሞ ልስታስተላልፍ ትችላለች የሚሉ ብዙ ጊዜ የተሳሳቱ አመለካከቶች አሉ። ይሄ አንድ ሰው ውጤቱ ኔጌቲቭ እስከሆነ ድረስ ወይም ኤች አይ ቪ ውጤቱ ወይም የምርመራ ውጤቱ ኔጌቲቭ እስከሆነ ድረስ ወይም ከቫይረሱ ነፃነት እስከተባለ ድረስ ግንኙነቶችን ቢፈጽም ከሌላ ሰው ጋር ምንም አይነት የማስተላለፍ እድል አይኖረውም ማለት ነው። ይህንም በዚህ መያዝ ይኖርባቸዋል። በተከታታይ በዚህ ዙሪያ ስለተለያዩ ስለ አባላዘር በሽታዎች ስለ ሄፓታይተስ ወይም የጉበት በሽታ ስለምንለው እና በዚሁ በኤችአይቪ ዙሪያ ከእናት ወደ ልጅ የመተላለፍ ድሎች እንዴት መደረግ አለባቸው? የሚሉትን በሰፊው የምንሰራ ይሆናል። ይህንን ቻናል ሰብስክራይብ አድርጉና የዶል ምልክቱን ተጫኑ። ለሌሎች እናቶች ወይም ለብዙ ሰው እንዲደርስ ይህንን ቪዲዮ ሸር አድርጉት፣ ላይክ አድርጉት። ኮሜንትም ካላችሁ በኮሜንት ስር ጻፉልኝ። በሌላ ትምህርት እስከምንገናኝ ቸር ሰንብቱ።